እናንተ እንዴት ዋላችሁ? ሰላም ዋልሽ? እንዴት ነሽ? እንዴት ናችሁ? ከተሜው የመጣው ዛሬ ደግሞ እያቸው ከፍል ባለፈውን፣ እያነበረብኝ የባለፈው አዲስ ነው ያለብሽን ሂሳብ ከፍለሽ መውጣት ነው። አዲስ የሆነ ብር ለመክፈል የመጣሽው አስራ አምስት የባለፈው አለብሽ። አሁንም ደግሞ ወዲያ ገብተሽ ልትሄጂ ነው። ከላይ ያለው ታዲያ ማኖ ጃኬቱ

ነው ሲመለስ ሲገጠም ያቆየው ጨለማ ይሆናል። ለምዴ ነው። እኔም ለመድብኝ። ብቻ በላምባ ነው ያደግሽው አለ። እዛ እኮ ነው። እቸኩላለሁ። እዛ ሥራ ትቼ ነው የመጣሁት

ሙያ ባገራችሁ ነው። የዚህ ሀገር ደግሞ ይለያያል። ለዛ ሊጥ ነካሽ ማለት ባለሙያ ነሽ ማለት አይደለም ነው

ምክንያት ነው እንጂ የከተማ ሰው ከገጠር የመጣ ነው ሁሉ። እና አሁን እንዴት ነው? እየመሸብሻ አይደል? ሌላ ስንት